ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ሊ ዛሬም እንደተለመደው ባበደ እና በሚገርም ቪዲዮ ተመልሼ ከቼ ብያለሁ እና ቤተሰቦች፣ ዛሬው ቪዲዮው በጣም አነጋጋሪ የሆኑ ጉዳዮች ስለ ጆን ዳንኤል፣ ስለ ዩቲናስ እና ስለ ናሆም ፎንቴ፣ ስለ ፊዮና አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮን እንደምትወዱ ተስፋ አድርጋለሁ። እና ደግሞ ቤተሰብ በውጭ አገር የምትገኙ ሰዎች ሁላችሁ ሜምበር ብትሆኑ ደስ ይለኛል። የቻናሉ ፕሮፋይል ላይ በመግባት ጆይን የምትለውን በተን በመንካት ሜምበር መሆን ትችላላችሁ። ወደ ቪዲዮ ሲሰጋ ምን ሆናች ነው? ከሲሰጋ ባይ ዘ ወይ፣ ይሄ አሁን የሚናፈሰው ወሬ መኪናውን ሽጦ ብር አውድሯት ነው ምናምን፣ ወላሂ ላዚም ስህተት ነው። እሺ ወላሂ አትማኑ መች የተባለ ነገር ነው። ከዛ ደግሞ ሌላ ዩቲም እኮ ቀላል ሰው አይደለችም አስቀይመው ነው ምናምን። ባይ ዘ ወይ ሁለቱ የሰሩት ቪዲዮዎች ብታዩት በጣም የሚገራርሙ ቪዲዮዎች ናቸው። የዩቲ ናስ ላይ ማለት እሱ ላይ ማለት የዩቲ ናስ ላይ ግን በጣም ከወደድኳቸው አንደኛው ሀረር ላይ ሄዱ የሰሩት ቪዲዮ ዋው የሚባለው እኔ አላህ ምስክሬ ነው እንደፈለገ እንደፈለገ መጥፎ ሰው እንኳን ቢሆን እኔ የተደረገልኝን ምረሳት አይደለሁም ወላሂ ላዚም ውለታ አረሳም እና ሲሳይ ባለ ውለታዊ ነው እንዴት አድርጌ ላስቀይመው አልችልም መቼምም ነው የማላስቀይመው ሲሳይን በጣም እሱ በሌለበት በጣም ሁሌ ነው ጥብቅና የምቆምለት አላስቀይመውም የጸባችንን ደግሞ ምክንያት እኔ ከምናገር እንትና ባቡት ነገራቸው ደስ ይለኛል ራሷን በራሷ ማናት እንትን ነው ሳሚ ፖፖ ላይ ነው እሷ በነገራችሁ ደስ ይለኛል። እሷ ታውቃለች የአጻባችንን ምክንያት እንጂ እኔ አላህ ምስክሬ ነው፣ ምንም ምንም ጥፋት የለም። እና ደግሞ ዛሬ ደግሞ ጓደኛው ምን አለም ዩቲናስ ፋውል ሰራችበት ፋውል ሰርታበታለች ሴሳ ላይ እኔ እኮ ወላሂ ላዚ ማለት ነው እኔ ራሴን እኮ ማስረዳ ስለማልችል ከሆነ ሁሌ እንደ ጨካኛና መጥፎ ሴት የምታየው ዝም ብዬ ብዬ ብዬ ነበሽ። አሁን እሺ እኔ አንዳንድ ሰዎች የሚገርም የምር ሊነካኳችሁና ማለት መናገር አልፈልግም። የሚሉት ነገር በቃ አንዲ ጀምሯልቻ ማውራቱ መጨረስ መጨረስ መልመድ እንደጀመር ነው እንጨርሰዋለን የሚባል መመሪያ አለ። ከድሮ የመጣ ነው ይሄ ከአባቶቻችን ማለት ነውእና አንዳንድ ነገሮችን ማውራት ካልተፈለገ እስከነ ጭራሹ አለመነካካት ያንን ጉዳይ እንጂ ብዙ ነገር ከተባለ በኋላ ምንድን ነው ብዬ ብዬ እንደውም ለምን እናገራለሁ? ጸጥ አይመጣም እግዚአብሔር ምስክሬ ማለት ነው። ጌታ ምስክር ያለቀሰ ይሄን አዋርድ ይዤ እንዴት ገምቱ ይሄን አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ ይሄ አዋርድ እሱ እስኪመጣ ድረስ እኔ የሆነ ይሄ አዋርድ ማለት ነው አዎ እዛ ላይ ስሙን አልጠቀስኩም እዛ አዋርዱ ቦታ ላይ ምክንያቱም ድጋሚ አጀንዳ መፍጠር ይሆናል ብዬ ስላሰብኩ ነው። እና ይሄ አዋርድ ሁላችንም ላይቭ ስትሪም ላስጀመረን ብዙ ላበረታታል። ይሄ አዋርድ ጆዬ ነው። በእውነት የምሬን ነው የምላችሁ። ባይዘዌ እግዚአብሔር ምስክሬ፣ እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ አለቀሰ። እግዚአብሔርን አለቀሰ። ባይዘዊ ጆን ዳንኤል ስነግሮ አለቀሰ። ጌታ ምስክሬ አለቀሰ። አንዳንድ ነገሮች ያስለቅሳሉ። ያ ጓደኞቻችሁ ሰክሰስ ልክ እንደ ራሱ የሚሰማው ሰው ያለቅሰ ደስ ይሏል። ያ እንባ ግን የደስታ እምባ ነው እንጂ ሌላን ነገር ያሰበ እንባ አይደለም። የተፈጠረው ነገር ላይ ምናምን በቃ ጆን ዳንኤል ሌላ ምን ላይ ነው? ብዙ ቦታ በቃ እግዚአብሔር እንገናኛለን፣ እንገናኛለን በሰፊ በቅርቡ ተገናኝ። ጆን ዳንኤል የዛሬውን አያርጎ እና በጣም ብዙ ስራዎችን ሰርቷል። ለዛም ነው ብዙ ሰው የሚወደው። ላይክ ልክ እንደ አዶናይ ማለት ነው። በነበረ ሰዓት ብዙ እርዳታዎችን ረድቷል። ብዙ ቦታዎች ላይ ሄዶ ብዙ ሰዎችን ረድቷል። ይህ የምናውቀው እንግዲህ የቅርብ ጊዜያቶች ትውስታዎች ናቸው እና ጆን ዳንኤል እንግዲህ ዛሬ ቀጠሮ አለው። በዛሬው ዕለት እንግዲህ ፈጣሪ ብሎለት ቢፈታ በጣም ሁላችንም ደስ ነው የሚለን። ጆን ዳንኤል ያልሰማች ሰዎች የመጨሻ ልንገራችን አለ። ዛሬ ፍርድ ቤት ቀጠሮ ነበራቸው እነማ እነ ጆን ዳንኤል እነ ፒዶ ነዳዊት። በዛሬው ችሎት መሰረት እነ ጆን ዳንኤል ለነገ ዳስ ኦል ለነገ ተቀጥሯል። የጆ ቤት አሳየን፣ አሁን የራሴ ቤት ነኝ ጆ ቤት አይደለም ዝርፍቅ ብሏል። ዛሬ በጣም መነጋገር የሆነው ጉዳይ ጆን ዳንኤል ጉዳይ ነው። ምክንያቱም በዛሬው ዕለት ይፈታል የሚሉ ብዙ አይነት ነገሮች እየተወሩ ይገኛሉ፣ በቲክቶክ መንደር ላይ ማለት ነው። እና ቤተሰቦች እንግዲህ ሁላችንም እንግዲህ ጆን ዳንኤል ተፈቶ ብናዩ ሌላ ታሪክ ጋይ። ዛሬ ምናየው በላኪም ላይቭ ላይ እያወራ ነበር መሰለኝ፣ ፍቅር ሪከርድ ቁርጣ ምናም ፖስታው ነበረ። ጆን ዳንኤል የምር ሊፈታ ነው መሰለኝ እናንተ ጆን ዳንኤልን እዚሁ እንደናንተው ቲክቶክ ላይ ነው የማውቀው፣ ግን እኔ ለምን እንደሆነ አላውቅም። እግዚአብሔርን ነው ነው ማለት በቃ የለም እንደሆነ እንደ ቅርቤ ሰው ነው የማየው። ምናምን ጠይቀው አላውቅም እና አላውቅም። ግን በቃ አለ አይደለ የሆነ በቃ ሊፈታ ነው ሲባል የበለጠ ደግሞ የሆነ ስሜት ተሰማኝና፣ እግዚአብሔርን በተፈታ በቃ ነገ ይፈታል ምናምን እየተባለ ነው። አሮን ነው ብቻ ማሽካበጥኩኝ ነው ብቻ አላውቅም። እኔ የተሰማኝን ስሜት ነው ምን አላውቅም ብቻ በፈቱት ክርስቶስን እንዴ የምን ማሽቃበት ነው ቤተሰብ? እንደ እኔም ላሽቃብጣ ጆን ዳንኤል ዛሬ ተፈቶ ባየው፣ እንዴ ደስ እንደሚለ ቤተሰብ። ማርያም በጣም ነው ደስ የሚለኝ። እኔ እንጃ ሁላ ሊሄድ ይችላል። ሄጄ ማለት ነው አያቀኝም፣ አያቀኝም፣ እሱ ግልጽ ነው። ግን ሄጄ ጆን ዳንኤል እንኳን ደስ አለ ምናምን የሆነ ነገር ባረግለት ደስ ይሄ፣ በቃ አለም። እንዴ ማሽቃበጥ ነው? ጆን ዳንኤል ማለት እኮ በነበረ ታይም ላይ በጣም ብዙ ነገሮች ሲያደርግ የነበረ ልጅ እንዳዶነ፣ በጣም የሚያዝናናንን ነገሮች፣ የማናቃቸውን ነገሮች እና አሁን ፎንቲ እንደተናገረው ላይቭ ያስለመደው እዚህ እሱ አይደለም ማን ነው? ከሱ በፊት ላይ ምን ይጀመራል ምናልባት ብለውን ሊሉ ይችላሉ እንጂ እንደዚህ ብር እንደሚሰራበት ምናምን ምናምን ያሳየው እኮ ጆን ዳኒ ነው እንጂ ሌላ ማንም አይደለም። እና ይሄ ማሽቃበጥ አይደለም ቤተሰቦች፣ ይሄ የወዳጅነት እና የወንድምነት ስሜት ነው እንጂ ይሄ ማሽቃበጥ አይደለም ቤተሰቦች። እንደዛ ብላችሁ ኮመንት ያደርጋችሁ የዚህ ልጅ ቪዲዮ ላይ በጣም ነው የምታሳዝኑት። የምር ዩቲ ገረድ ብላ ስድባኝ ነበረ፣ ግን እኔ መልሼ እንደዛ ብዬ መሳደብ አልፈልግም። ምክንያቱም በዚህ ምድር ላይ በጣም ቀላሉ ነገር መሳደብ ነው። ማንበብ አይጠይቅም፣ እውቀት አይጠይቅም። ጀስት መሳደብ ነው የመጀመሪያው ነገር። ገባችላት። አባት ባቸውን ብትወዱ ምን ጥቅም አለው ስለሚል እኔ ጥላቻን ይዤ መዞር አልችልበትም። ቦታ የለኝም፣ ስፔስ የለኝም። ላይክ ለስድብ ለጥላቻ ስፔስ የለኝም። እወዳታለሁ በእውነት ስትሸለም ቆመው ከሚያጨበጭቡላት የመጀመሪያው ሰው አንዷ ነኝ። ምክንያቱም ራሴን ስለምወድ ልጄን ስለምወድ ራሴን ስለማከብር ልጄን ስለማከብር፣ ልጄ ነገ አድጋ እናትሽ ተሳዳቢ ኮናት ተብላ እንዳትጠራ የተሳዳቢዋ ልጅ እንዳትባል ልጄን ስለማከብራት አልሳደብም። አዎ እናት ከመሆኔ ያገኘሁት የመጀመሪያው ጥቅም ራሴን ማክበሬ ነው። ራሴን አከብራለሁ። ልጄን አከብራታለው ሶ፣ ዝም ብዬ የመጣልኝን ነገር አልናገርም፣ አልሳደብም፣ ጥላቻን ይዤ አልዞርም። ምክንያቱም እያንዳንዱ ዛሬ የምናገራት ነገር ነገ የልጄ ታሪክ ነው። እናትሽ ሚዲያ ላይ እንደዚህ አይነት ተሳዳቢ ነበረች ይባላል። እና ባይሆን ባይሆን ገረድ የሚለውን ነገር ገረድ የሚለውን ቃል ለምን ገንዘብ አልሰራበትም ብዬ ለፕሮሞሽን ኮንተንት አድርጌዋለሁ እንጂ አልተሰበርኩበትም። እናንተም ደግሞ ሰዎች የሚወረውሩባቸውን ድንጋይ ቤት ስሩበት፣ አትጥሏቸው። ኢሞሽናሊ በዛ ሰዓት ላይ በጣም ተናደው ሊሆን ይችላል። ነገር ግን እናንተ የመጀመሪያው ነገር ፍቅርን በማስተማር የተሻለ ሰው መሆን ትችላላችሁ። እግዚአብሔርን ለማስመሰል አይደለም፣ ግን እኔ ውስጤ ላይ የጥላቻ ቦታ የለኝም። እንደዚህ ተሸክሜ ምዞረው ጥላቻ ውስጥ የለም። ገባችሁ? እንድ እኔ አራት አመት ምናምን ቴሌቪዥን ላይ ሆስት ነበርኩኝ። ፋና ላይ ባላገሩ ላይ ምናምን ሚዲያ ላይ ሰርቼ ሰርቼ፣ ግን ያው ቴሌቪዥን ስለማያሳውቃችሁ ያን ያህል እውቅና የለውም። ቲቪ ላይ ከጣም ከትላልቅ ሰዎች ጋር ነው የሰራሁት። እንድ እዚህ መጥቼ ቲክታክ ላይ ለዝና ምናምን ትንምላ ማሸረግድ ሰው አይደለውም። ወርዜን የማቅሰው ነኝ ባይዘዌ የሚገባኝን ማደርጋውን ነገር የማቅሰው ነኝ። ጫጫታ ውስጥ ምኖር ሰው አይደለውም። ከንፋሱ ጋር ምነፍስ ሰው አይደለውም። ሌላው የምነግራችሁ ነገር ከነፈሰው ጋር እንደማልነፍስ ላረጋግጥላችሁ የምፈልገው ነገር ማንም ዩቲናስን ኖቲስ ሳያደርጋት ማንም ሰው ትሸለም ሳይል ኢቭን ጓደኞቿን ማንም ማንም ሰው እንዴት አትሸለምን ብሎ ጥያቄ ከማስነሳቱ በፊት እኔ ነበርኩኝ ጥያቄውን ያነሳሁት። ስለዚህ ከነፈሰው ጋራ እንደማልነፍስ በጣም አስቤ አስቤ ነገሮችን እንደማደርግ ማወቅ አለባችሁ። በጣም ሎጂካል ነኝ፣ በጣም ሪዘናብል ነኝ። ምንም ነገር ሳደርግ በምክንያት ነው የማደርገው። እንግዲህ ቤተሰቦች ልጅቷ ከተናገረችው ሜን ፓርቱ ምንድን ነው? የሚወዷችሁን ብትወዱ ምን ጥቅም? የዚህ ቪዲዮ ዋናው ሜን ፓርት ፖይንት መሆን ያለበት ፓርትና ርዕሴ እንግዲህ፣ እኔ ምን ለማለት ፈልጌ ነው? ቤተሰቦች እንግዲህ፣ እኔ እንጃ። እኔ ሰልችቶኛል። ብቻ ግን ቤተሰቦች፣ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። በውጭ ሀገር የምትገኙ ቤተሰቦች እንግዲህ ሜምበር መሆን እንዳትረሱ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ ሰብስክራይብ እና ላይክ ማድረጉን እንዳትረሱ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ